ሀአላሙዲን ግን ያውቃል ጉዳይ አዳኛችን የነበረ ሀብታም። እሱንም በሉት በሉት አይድላችሁ የት ነው ያደሱ ሰውዬው። አትሊስት እንደ ብቅ ያሉ ሴቶችን በመርዳት ያግዘን ነበረ። አሁን እኮ አርቲስቱ በሙሉ ጎድሃውን እኮ የሴቱ አልቀረ የወንዱ የት ሄደ? አገር ቤት አይመስለኝ አይመስለኝም። እኔ እኮ የምለው ቄሮ እሱንም አብሮ ነው እንዲያባረረው አረሱን መልሱልን። ተነጋግራችሁ ጥሩ አይደለም። ሰውዬው ምን ይመስል ወለዬ ነው? ለምን ይፈለገ? ይመለስ ይመለስ። ፖለቲካ ውስጥ አለን የሱ ሰውዬ የለም አይደል? ቢኖረስ እንቀይሯለን ጭንቅላት። ወደዚህ አንድ ሀብታም ያለ እሱ በቃ ያለቀ ይማላ ሙዴ ሰሚ አይቀርም። አንቶን ካፒቴን አንቶን የካናዳ የካናዳው ማ እንትን ነው የሚሆነው የካናዳ በቃ የአንድ ሄሊኮፍተር ኮ ባለቤት ሆናለች ኮ ፊፊ የጀት ነው እንጂ መግዛት የሚችል እንትን አላት፣ ማገር አላት። አየና ኮ እንደ አለች ኮ ከአሁን አይ ዶንት ፕሌይ ቢግ ጌም አለች ኮ እንደ እኔ ኖ ሞር ቢኮዝ በቃ አይ ዶንት ላይክ ኮምፒቴሽን ኖ በዲ ኖ ኖ በዲ ካን ኖት ዊነር አለች፣ በእንግሊዝኛ አለች። ማንም ከኔ ጋር መወዳደር አይችልም። በቢቢሲ ወጣችላችሁ ችላችሁ ቢቢሲ ላይ የአሜሪካን ቢቢሲ ላይ ሆሊውዶች ራሳቸው በእሷ እየቀኑ ነው እየቀኑ ነው። ሆሊውድ ራሱ ስንት ዓመት ፊልም ሰርቶ ጽፎ ፕሮዲውስ አርጎ ዘሎ ጨፍሮ ምን ብሎ እኮ ነው እሷ እኮ በአምስት ደቂቃ እኮ ሽ ደው ይላል። በአምስት ደቂቃ የዓለም እግር ኳስ እንኳን ራሱ እንደዚህ አልፈጀም። ሰላሳ ቀን ሲራገጡ ሲራገጡ ይውላሉ። እሱ እግራቸው ተሰብሮ ምናምን ነገር በስንት መቶ ሺህ ተመልካች ውስጥ ተጨንቀው ዲፕሬሽን ይዟቸው ሰውበምስ ደቂቃ ውስጥ ቁጭ በወርደድ ካምፓኒ ያረገችው የቄም ቻይና ራሱ ሳይጠራት ይቀራል? ኢንቫይት ያረጋታል። ቻይና ራሱ ጠርቶ ከየት የመጣሽው? አደራሽን ስትባይ ከኢትዮጵያ የምትይው አደራሽን ካናዳ እንዳትይ ፓስፖርቱን ካደረሽ ልመና ለምናን ከምታበረታች፣ ወይ ኧረ ጭንቅላት አሁን የልመና ነው። አሁን የልመና ነው። አንተ ሰውዬ ሀገርን ብቻ ሳይሆን እስከ መንግስት ድረስ ላወርድ እችላለሁ። ይሄ ወርልድ ካፕ እዳ ሰብስበ ምትኖር መቶ ሚሊዮን ህዝብ የወርልድ ካባልኩኝ የወርልድ ባንክን አጨናንቃችሁ በየጊዜው የምትኖሩ ህዝቦች ልመና እንዳትሉ ላይሰንስ አውጥታችሁ በትልቁ የምትለምኑ ህዝብና መንግስቶች እያላችሁ፣ ከዚህ በኋላ ጌመሮች አንድ ነገር ልንገራችሁ። ለማኞች ካሏችሁ እናንተ መንግስታችሁ ታዋቂ ሌቦች ነው ማ ለማኞች ናችሁ ብለን መናገሮች አሉ። በስራችን እንዳትመጡ እናንተ ለማኞች አደለ የሚሏችሁ እና ከሌ እንዲበላቸው ሰላም ያደላችሁ እንደ ኢትዮጵያ ህዝቦች ደግሞ ስንት ሚሊዮን ደግሞ እኮ የማትከፍሉ ሁልጊዜ ማሩን እያላችሁ፣ አንዱ ይመጣል በልቶ ይሄዳል፣ አንዱ ይመጣል በልቶ ይሄዳል። ስለዚህ ኖ በዲ ሳያን ለማኝ መቶ ሰላሳ ሚሊዮን ህዝብ እስከነ መንግስታችሁ ለማኞች ናችሁ። ለዚያም ወርልድ ባንክ ነ ቀይ መስቀል ስንዴ ነው የእርዳታ ድርጅት ምናምን እየገባት ስንዴ የሚሰጠው ለኔ ለጅጅ እኳ አደ አፈር ብሉና አፈር ብሉና፣ ላይሰንስ ያለው ለማኝ ሀገር ተሸክመሽ። ጋይስ በደንብ ለምን የኔ ልጆች፣ በደንብ ተጫወተን ሰርተን ነው። ልመና ማለት ምንም ነገር ሳትይዥ ስለ ማርያም ማለት ነው። እኛ ግን ጌም ነው የምንጫወተው። ከአሁን በኋላ የቲክቶክ ለማኝ ስራ ፈቶች የትውልድ ካሏችሁ መንግስታችን ይድናናጉት። ላይሰንስ ያለው የለመና አይደለም እንዴ? ሆዳችሁን የሚወጥፍላችሁ ደሞዛችሁን የሚከፍል የሰነፍ ህዝብ በሏችሁ። አዘጓቸው አፋቸው አዘጓቸው አዘጓቸው። ቁጭ ብላችሁ ሚዲያ ላይ የምትለምኑ የሶሻል ሚዲያ በየሚሊየን ለማኝ ያለበት ሀገር ማብላት አቅቶት ይሄ መንግስት ዛሬ እንዲ ወርልድ ባንክ እባካችሁ ይህንን ህዝብ ብሉኝ ማለቃችን ነው። ወርልድ ባንክ ሸርተት ይዞታ የህዝብ መድኃኒት እርዱን ትርዱን ማለቃችን ነው። እኔ አይደለሁም እኮ

ብር ከሆነ አይደለም መለመን ይውል እንደ ስንጤ በጣራ ገብተህ ማውጣት ብቻ ነው መስረቅም ከሆነ ብር ከሆነ ሰዋትን ቀንጅ ስረቅ ስረቅ የማንም ዘልዛዳ ሲንከራፈፍ ካገኘው አንገቱን በለው አንገቱን በለው። ቁጭ ይሉና ልመና ቁጭ ብላችሁ ስትለምኑ አንድ ነገር ልንገራችሁ፣ ስራ መሄድም ልመና ነው። ያ ጉልበትን ትሸጣለህ ትሽ አሁን ኩን ይላሉ እኛ ሰርተን ያገኘው ነው ለፍተን አዎ እንደ ባሪያ ሰርተሽ ደሞዝሽን እንዲህ ብለሽ የምትቀበይ አለም ላይ ነሽ ያለሽ። እባክህ ስጠኝ። ልመና ነው፣ ልመና ነው፣ ልመና ነው፣ ሁሉም ልመና ነው። ስለዚህ ለማኝ ሲሏችሁ ከለማኝ ሀገር መጠን ታዲያ በሏቸው። እንዲህ በል ለማኝ ሲሏችሁ፣ አዋል ከሀብታም ዘር አልመጣን እንግዲህ ከዛች ከሪችላንዷ አይደለም የመጣ ነው፣ ከዛች ከትልቋ ከምታምረው ልማድ ልማድ ከዛው ከድሀ ሀገር ነው የመጣ ነው። መንግስታችን ይለምናል። ያስተማራችሁን ነገር ድህነት ነው። እኛም ደሆን እዚህ ጋር እንለምናለን። አፍሽን ዝጊ ብሏት መድረ ቆሮቆ እንዳሮጊት በሙሉ ማለት ነው። ደግሞ የትኛው የሚሰጡት ነው ይስጥ። አንቶኒ ውስጥ እንጂ ነጭ ስጥ እንጂ ነጭ ስጥ አረብ ስጥ። ያው አንድ ያበሻ ሀብታም ቢገኝ እስከነዘር ዘር ማንዘሩ ቤተሰቡ ጋር ተሄዶ በሙሉ ይሰደባል። እንዲያርቁ፣ እንዲወጡ፣ እንዲገብቱ፣ እንዲብሉ። ይህ ለማኝ ዘር ለማኝ ነው። መንግስታችንም ህዝባችንም ለማኝም እኛ ምንለምናለን፣ አስቁም ይልመና። ከዛ መንግስታችንን በለመን ሲያቆም እኛም እናቆማለን። ይሄ ነው። እንደዛ በላችሁ። ድህነት ድህነትን እንደ ኮንቴነር ጭንቅላት ላይ ተሸክመሽ ለማኞች። አረ ለምነንም ባለፈልን፣ ባለፈልን ባለፈልን ለምነንም ባለፈልን። እንዳሰማቸው እንዳሰማቸው እግዚአብሔር እንዳሰማቸው ለምነንም ባለፈልን በሏቸው። ከሚኒሊክስ እስከ ኃይለሥላሴ ከደርግ እስከ ኢህአዴግ በልመና የኖሮች ሀገር ልክ እኛ አዋረናቸው ይመስል ይዋቸው የዩቱብ ለማኞች በኛ ጊዜ በኛ ጊዜ ሀይ ቢባሉ እኛ አይደለም ይሄንን አፕ የሰራ ነው። የዩቱብን ለማኛቸው ሲሉ እኛ የምናፈር መስሏቸው አለን፣ እና የሆኒ ማለት ነው። አሁን ደግሞ እኛን ወግረው ወግረው ወግረው፣ ይሄ ማህይር ደንቆር የሶሻል ሚዲያ ነዋሪ ማለት ነው። ወግረው ወግረው እዚህ ጋራ ደግሞ መጥቶ ቲክቶክ ሲደል ልጆቻችንን መውገር ጀመረ። ቁጭ ብላ እየለመነች ቂጧን እየሸጠች ረንዶ ቂጥ ተሽጦ ባወጣ አያወጣም እንጂ ምን ያረጋል? የሚያራቂ ማያወጣ ያ ልጆቹን በሙሉ በቃ ጭንቅል ጭንቅላታቸው፣ ማነው ቆርቆን ዳሮ ጌቶች ፊታቸው የተጨማደደ ተዉት። የፊታቸው መጨምደድ አይታቸው ቂጣቸውን ብታዩት እና ወገባቸውን ብታዩት እኮ ጉድ እኮ ነው የምትሉት። እነዚህ ለማኞች እቃቸውን ሸጠው ያረን ባወጣልን፣ ባወጣልን በተሸጠና እስኪ ገንዘብ ያምጣ ጭንቅላት ከሚራሩ ያ ተሽጦ ምን አለበት በጠገብን እካኩላ እንደዛ ነው ተው በሏችሁ። ይኸውላችሁ ከአሁን በኋላ ልጆች ለማኝ ሲሏችሁ ከመንግስታችን የወረስነው ነው በሏቸው። ያወረሳችሁ ነው የሆነ ጥሩ ትምህርት የተሰርታችሁ ብታስተምሩ ኖሮ ሰው እንሆን ነበር ይኸው፣ እንደዛ በሏቸው። የዛን ያፋቸውን ይዛሉ፣ ምድረ ቶርቶራ በሙሉ ቁጭ ብለው የሚለምንም በአደጋገር ውስጥ ቁጭ ብለው የሚበሉት የሌላቸው ምድረ ክሬዲታን በሙሉ እነሱ ራሳቸው ከባንኮ እኮ ክሬዲት እየወሰዱ እኮ ነው የሚሏችሁት። አዳም ይህን መኪና ብታዩ፣ ይህን ቤት ብታዩ፣ ሰርታ የመጣችው ግን ገና ለገና ዛሬ ትሰራለች ለመኪና ትከፍላለች፣ ዛሬ ትሰራለች ለቤት ትከፍላለች። ልክ ራሷን ራሷን በቃ የሆነ በቃ ዱብ ያለ የናንተ የነ ካፒቴን አንቶኒዮ ዘር ይመስል ዱብ ያለ በብሩ ቁጭ ያለች ትመስላለች። መሀይብ በሙሉ ትመጣ እንደ እኔ እኮ ሰርቼ እኮ ነው ብሬ ነው የማገኘው። እኛስ ታዲያ እኛስ እኛስ ታዲያ ሩጠን ነው አይደለም። ስለዚህ ደግሞ ልመናን ያወረሰን ላወረሰን ህዝብ እናመሰግናለን። መቼስ ፈልገነው አይደለም ያመጣነው። ቻይና ራሱ ይሄንን አብ አስቀምጦልናል ለመኑበት ብሎ ወ አብ ሰታችሁ ሰታችሁ እንኳን እሺ፣ በሰራንበት ለማኞች፣ እነዚህ ሶሻል ሚዲያ ላይ ያሉት ለማኞች፣ የወረስነው ነው ብራ ላወረሳችሁት አባቶቻችሁ እንኳን አሰጡን ሌላው ቢቀል ካልቸበቸባችሁት በስተቀር። ስለዚህ ልመና ምንድነው? ልመና ምንድነው? ባንዲራችን ያወረሱ መሙትና መለመን ነው። ቆረቆንዳ አሮጌት መምር እንትናችሁ ጆሮችሁ ብር ነው። ራ ብር ያለበት ቦታ በሙሉ እንዲ እያላችሁ ነው መሄድ ያለባችሁ። እንዲ እያሸጠታ የሚያሰድበው ድህነት ነው እንጂ ከየት አመጣሽ? ምን ይላሉ ምስሎቻት አያቶቻችን የብር ግማታ ሚለው ይባላል። ብር ላሁ ካላችሁ ይሄ ብር ነው። ቆሽሿል ብትሉት ነጋዴው ራሱ አጭ ብሎ ነው የሚቀበለው። ህግ ነው። ቆሸሸ ማለት አትችልም። አትጥለው፣ ወስደህ ባንክ ትለውጠዋል። ገባችሁ? ብር ነው። የሰው ልጅ እስከ ቆሸሸ ማንም ያው፣ ከተራ ማንም ያው። ስለዚህ

እጇን እንዲህ ተናግራ ሲጠቆምባት አንገቷም ያጎነበሰችው ትቀጠቀጣለች፣ ቀን ያለችውም ትቀጠቀጣለች። ይሄ ትውልድ ወዴት ወዴት ነው ይሏቸዋል። ደግሞ እየቀጠቀጡ አሳድገው በሞራል ይቀጠቅጡናል፣ ያ በድህነት ይቀጠቅጡናል፣ ከዛ መልሰው ይወቅሱናል፣ ፍራቻ ያሳድሩብናል። ስለዚህ ውጡ ወጣቶች አታዳምጧቸው፣ እንዳታዳምጡ በተለይ ያሁን ትውልድ